የአጀንዳ ልየታ ሂደቱ ለዴሞክራሲ ባህል ግንባታ መሰረት የጣለ እንደነበር በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዴሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መሥፍን አበጀ ተናገሩ። በቀጣይ በአገር አቀፍ ደረጃ የሚካሄደው የምክክር ሂደት አካታች፣ ፍታዊ፣ ገለልተኛና ችግሮችን የሚፈታ እንዲሆን ሁሉም በንቃት መከታተል እንዳለበትም ዶክተር መሥፍን አሳስበዋል። አማራ ሊቆ የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 2017 ዓ.ም ጀምሮ በአማራ ክልል የአጀንዳ ማሰባሰብ ስራውን ሲያከናውን መቆየቱ ይታወሳል። የመንግስት ተቋማት የስራ ኃላፊዎችን ወክለው የተሳተፉት በአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት የዲሞክራሲ ባህል ግንባታ ዘርፍ ኃላፊ ዶክተር መሥፍን አበጀ የአጀንዳ ልየታ ስራው ሁሉም የህብረተሰብ ክፍል ከቀበሌ ጀምሮ በእኩልነትና በፍትሃዊነት የተሳተፈበት መሆኑን ተናግረዋል። ሂደቱም ለዲሞክራሲ ባህል ግንባታ መሠረት የጣለ ነው ብለዋል። እንደ ኢትዮጵያ ዋናው የስብራት ተደርጎ የሚወሰደው የዲሞክራሲ ባህል አለመዳበር ነው ዋናው የሀገራችን ችግር። እንደ ብልጽግና ፓርቲም የዲሞክራሲ ባህል እንዲዳብር መሰረት እንዲጣል ተግቶ እየሰራ ያለ ፓርቲ ነው ብልጽግና። ይሄ ምክክር ኮሚሽን ሂደት ደግሞ አንድ የዲሞክራሲ ልምምድ የሚደረግበት መድረክና የዲሞክራሲ መሰረት የሚጣልበት መድረክ ስለሆነ ህብረተሰብና ሀገርን ሊያሻግር የሚችል በአጠቃላይ ህብረ ብሔራዊ አንድነት ያላትን ኢትዮጵያን ለመገንባት የዲሞክራሲ ባህል መሰረት የሚጣልበት መድረክ ሆኖ ነው ያገኘ ነው። በኢትዮጵያ እስካሁን ድረስ በርካታ ጦርነት፣ ግጭትና ፉክክር ተደርጓል። ከአሁን በፊት ሁሉን አካታችና ፍትሐዊ ምክክር የማድረግ እድል አላገኘንም ነበር ያሉት ዶክተር መስፍን የኢትዮጵያ ሀገራዊ ምክክር ኮሚሽን ኢትዮጵያ የገጠሟትን ችግሮች በምክክር ለመፍታት የመጣ እድል በመሆኑ በአግባቡ መጠቀም እንደሚገባም አሳስበዋል። ከአሁን በፊት ባሉት ሂደቶች ላይ በሀገራችን ሁሉም አይነት የችግር መፍቻ መንገዶች ተሞክረዋል። ፉክክር ተካሂዷል። ውድድር ተካሂዷል። ምክክር ነው ያልተሞከረው። ይሄ ያልተሄደበት መንገድ ነው። ሁላችን እንደምናስታውሰው በፉክክር አሁን እስከደረስንበት ከሀሳብ ልውውጥ እስከ ግጭት እስከ ጦር መማዘዝና እስከ እርስበርስ ግጭት ድረስ አድርሶናል። ዋና ዋና የሚባሉ የአማራ ሕዝብ ጥያቄዎች በሀገር ደረጃ አጀንዳ እንዲሆኑ የህብረተሰቡ ጥያቄ እንዲመለስ ሊያደርጉ የሚችሉ ሀሳቦች በነጻነት የተንሸራሸሩበት መድረክ ነው። ሁሉም አካል እዚህ የመጣ ሰው ሐሳብ አለኝ አጀንዳ አለኝ ያለ አካል በሙሉ በሂደው ተሳትፎ ምዝገባ አስመዝግቦ የሄደበት ሁኔታ ስላለ በአጠቃላይ የመጀመሪያው ዲሞክራሲ ባህል እንዲሆን መሠረት የጣለበት ነው። በሁለተኛ ደረጃ ደግሞ ይሄ ምክክር ከአሁን በፊት ያልተሞከረ የመፍትሄ መንገድ ስለሆነ እንደ ሀገርም እንደ ክልልም መፍትሄ የሚያመጣበት እድል አለው የሚል እምነት አለን። አጀንዳዎችን አሰባስቦ ለኮሚሽኑ ማስረከብ የመጨረሻ ግብ አለመሆኑን የተናገሩት ዶክተር መሥፍን ቀሪው የምክክር ሂደትም አካታች፣ ፍትሃዊ፣ ገለልተኛና ችግሮችን የሚፈታ እንዲሆን ሁሉም በንቃት መከታተልና መሳተፍ አለበትም ብለዋል። የክልላችን አጀንዳ ለኮሚሽኑ ያስረከብንበት ምዕራፍ ነው። ይህ ምዕራፍ የመጨረሻ ምዕራፍ አይደለም። በሂደቱ እንግዲህ ምክክር ኮሚሽን እንደ ተቋም፣ ነጻ ተቋም ሆኖ እያገለገለ ያለ ስለሆነ የምክክር ኮሚሽኑ ለሚያቀርባቸው ማንኛውም ጥሪዎች ነጻነትና ገለልተኝነቱን ጠብቆ እኛም እንደ ፓርቲ የራሳችን ተሳትፎ የምናደርግበት ሁኔታ ይኖራል። እንደ መሪ መንግስትና እንደ ፓርቲ ደግሞ መላው ህብረተሰብ ክፍል የምክክር ኮሚሽኑ ለሚያቀርበው ማንኛቸውም የትብብር ጥያቄዎች ጥያቄዎች የተሳትፎ ጥያቄዎች፣ የአካታችነት ጥያቄዎች በሙሉ ሁሉም የህብረተሰብ ክፍል ጥያቄዎቹን ለመመለስ እና የህዝቡ ጥያቄ በኮሚሽኑ ይፈታል የሚል እምነት አሳድሮ ኮሚሽኑን እንዲደግፍ ያው ጥረት የሚደረግበት ሁኔታ ይኖራል። እኛም እንደ ፓርቲ ይህንን ድጋፍ አጠናክረን የምንቀጥልበት ሁኔታ ይኖራል የሚል ሀሳብ አለን። የአማራ ክልል የአጀንዳ ማሰባሰብ ተግባር አጀንዳዎችን ሰብስቦ ለሀገራዊ ምክክር ኮሚሽን አስረክቧል። እንዲሁም በሀገር አቀፍ ምክክር የሚሳተፉ አካላትን በመምረጥም ተጠናቋል።